ኒቆዲሞስ ጥበበኛና ፈሪ ነው። ጥበብና ፍርሃት ሊስማሙ የማይችሉ በታች በመገኘቱ ከላይ ሳይጐድል ከመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነሥቶ ይፈልገን ያድነን ዘንድ የመጣው ጌታ አንዱ የሰው ልጅ አዳምን ሊፈልግ ነው። መድኃኒታችን ኢየሱስ ክርስቶስ ለአንዱ ለኒቆዲሞስ የጠለቀ ምስጢር አስተዋለ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ልዑል አምላካችን እግዚአብሔር ሆይ የተሰወረውን የምትገልጥ የተገለጠው እውነት በልባችን እንዲጻፍ በቅዱስ መንፈስህ የምትረዳ ቸር አባት ነህና፣ ዛሬም በቅዱስ ቃልህ እንደ ወትሮ ሁሉ እንድትናገረን፣ የተሰወረውን እንድትገልጥልን የተገለጠውን በልባችን ጽፈን የምንኖርበትን ጸጋ እንድትሰጠን እንለምንሃለን። ይህንን የእግዚአብሔር ቃል በተለያየ ሁኔታና ቦታ ሆናችሁ ለምታደምጡ ሁሉ ሰላም እግዚአብሔር ይብዛላችሁ በማለት መንፈሳዊ ሰላምታዬን አቀርብላችኋለሁ። እንደ ቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ስርዓት በአብይ ጾም ያሉ ሰንበታት በታሪካዊ ሁኔታ መሰየማቸውን በቅዱስ ያሬድ የዜማ ልክ መብራራት መተርጎማቸውን በአንድም በሌላም ስናደምጥ መቆየታችን ሀቅ ነው። አሁንም በጾሙ ካሉ ሰንበታት ሰባተኛው ኒቆዲሞስ ተብሎ የሚጠራ መሆኑን እናውቃለን። በዚህም ምክንያት ዛሬ በዮሐንስ ወንጌል ምዕራፍ ሦስት ቁጥር አንድ ላይ ኒቆዲሞስ የሚባል አንድ ሰው ነበረ በሚል ኃይለ ቃል በዚህ ሰው ሕይወት የምንማራቸውን ወሳኝ መንፈሳዊ ቁም ነገራት በጣም በአጭሩ እንመለከታለን። ወንጌላዊ ቅዱስ ዮሐንስ ኒቆዲሞስ የሚባል አንድ ሰው ነበረ ይለናል። በመጽሐፍ ቅዱስ ውስጥ ስማቸው ተጠቅሶ እገሌ የሚባል ሰው ነበረ ተብሎ የህይወት ጉዟቸው ከተተረከላቸው መንፈሳውያን መካከል በቀዳሚነት የሚጠቀሰው ኒቆዲሞስ ነው። በመጽሐፍ ቅዱስ ውስጥ ኒቆዲሞስ የሚባል ሰው ነበረ ተብሎ በስም ማንነቱ የተገለጠለት ብቸኛ ሰው የሚደንቅ ነው። በመጽሐፍ ቅዱስ ውስጥ ስማችን መጠሪያችን ተጠቅሶ እገሌ የሚባል ሰው ነበረ ተብሎ ከመጠራት በላይ የሚደንቅ ክብር ለመኖሩ እጠራጠራለሁ። ይሄ ታላቅ ጸጋ የተሰጠው ሰው ነው። በሰው ሁሉ ልብ ውስጥ ያለውን ወደሚያውቅ ጌታ፣ ስለ ሰው ማንም ሊመሰክረው ወደማያስፈልገው ጌታ፣ የሰዎችን አመጣጥና ሁኔታ ስለሚያውቅ ስለሚረዳ፣ ማእምረ ኅቡዓት የተሰወረውን የሚያውቅ ጌታ ነውና በሰዎች አይተማመንም ነበር በሰው ልብ ያለውን ያውቅ ነበረና ብሎ ቅዱስ ዮሐንስ በምዕራፍ ሁለት ቁጥር 26 ላይ ወይም መጨረሻ ላይ የነገረን እውነት ከተቋጨ በኋላ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ይተርክልናል። ከላይ ስለ ሰው ማንም ሊመሰክር አያስፈልገውም፣ ሰዎችን ሁሉ ያውቅ ነበረ ደግሞም በሰው ያለውን ያውቅ ነበረና ሰዎችን አይተማመናቸውም ተብሎ ስለ ጌታ ከተነገረ በኋላ ይሄንን እውነት የሚያብራራልን አንድ ሰው ተገኘ። ኒቆዲሞስ ይባላል። ኒቆዲሞስ ጥበበኛና ፈሪ ነው። ጥበብና ፍርሃት ሊስማሙ የማይችሉ የብርሃንና የጨለማ ያህል ልዩነት ያላቸው ነገሮች ናቸው። ጥበበኛና ፈሪ ነው። በሌሊት ወደ ኢየሱስ መጣ ይላል ቅዱስ ዮሐንስ። ለምን ሌሊት መጣ የሚለውን አባቶቻችን ሲተረጉሙ የሌሊት ልቡና የክት ነው፣ ትምህርት ለመሰብሰብ ለመረዳት ወሳኝ ጊዜ ነውና በሌሊት መጣ። ጊዜውን አውቆ ተረድቶ፣ በአዋቂነቱ በጠቢብነቱ፣ በአስተዋይነቱ ሌሊት ልቡናዬ ተከቶ ትምህርት እማራለሁ ብሎ መጣ። ጥበበኛ ነው። ይሄ ጥበቡ ነው። ፈሪነቱ ደግሞ የፈሪሳውያን ወገን የአይሁድ አለቃ ነበረና አለቃ ሲሆን ከኢየሱስ ተማረ ይሉኛል ብሎ ፈርቶ በሌሊት መጣ። ጥበበኛ ነው ደግሞ ፈሪ ነው። አዋቂ ነው ደግሞ አላዋቂ ነው። እነዚህም ሁለት ነገሮች አይስማሙ። አዋቂ ያልነው አላዋቂ ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ የአይሁድ የእስራኤል መምህር ስትሆን ይህንን አታውቅምን? ይለዋል። ቁጥር አስር ላይ ዳግመኛ ካረጀው በኋላ እንዴት ወደ እናቴ ማሕፀን ገብቼ ልወለድ እችላለሁ? ስላለ አዋቂው በላይ መጻሕፍት የመጻሕፍትን ነገር በልቶ አላምጦ የተረዳው የአይሁድ አለቃ የፈሪሳውያን ወገን ኒቆዲሞስ አዋቂ ሲሆን አላዋቂ ሆነ። የጌታ ትምህርት ረቀቀበት፣ ጠየቀ፣ የሚሰጠውን መልስ በአሜን ሊቀበል አልቻለም። ኒቆዲሞስ የሚባል አንድ ሰው ነበረ፣ አዋቂና አላዋቂ፣ ጥበበኛና ፈሪ፣ ጠያቂና የተሰጠውን መልስ የማይቀበል አንድ ሰው ነበረ። እዚህ ላይ አንድ የሚያስደንቅ እውነት ልብ ልንል ያስፈልጋል። መድኃኒታችን ኢየሱስ ክርስቶስ ለአንዱ ለኒቆዲሞስ የጠለቀ ምስጢር አስተማረው። በደመቀ ጉባኤ አይደለም፣ ብዙ ሕዝብ በተሰበሰበበት አይደለም። ነበረ ተብሎ ለተጠቀሰለት ለኒቆዲሞስ የጠለቀውን ትምህርት ሰጥተው። እግዚአብሔር ለአንድ ሰው ግድ ይለዋል። እርግጥ ነው ሰማይ ዙፋኑን ለቆ ከሰማየ ሰማያት ወርዶ በታች በመገኘቱ ከላይ ሳይጎድል ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ይፈልገን ያድነን ዘንድ የመጣው ጌታ አንዱ የሰው ልጅ አዳምን ሊፈልግ ነው። እግዚአብሔር ከአንድ ሰው ጋር ጉዳይ አለው። ወገኖቼ ሰው በተሰበሰበበት ጉባኤ በደመቀበት እልልታና ጭብጨባ ባለበት፣ ሙገሳና ዝነኝነት እንደ ጅረት ውሃ በሚፈሱበት ብዙ ወዳጅ ልናፈራ በምንችልበት ስለ አገልግሎታችን ምድራዊ ካሳ የሚከፍሉ ረጠብ ያለ ንዋይ ይዘው የሚመጡ ድምቀቶች ናቸው ብለን የምናስባቸው ሰዎች በሚገኙበት መናገር ለምንፈልግ ለዚህ ዘመን አገልጋዮች መድኃኒታችን ኢየሱስ ክርስቶስ ምሳሌ ሆነ። አንዱ ኒቆዲሞስን ለብቻው ወሳኝ የሆነውን የምስጢረ ጥምቀትን ትምህርት አስተማረው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን የሰጠውን ዋጋ የሚያሳይ እውነት ነው። እግዚአብሔር የማይፈልገው አንድ ብቸኛ ስለሆነ የሚንቀው ብዙሃን ስለተሰበሰቡና ድምቀት ስላለ ብቻ የሚገኝ ጌታ አይደለም። ለእያንዳንዳችን ፍለጋው ድንቅ ነው። ለኒቆዲሞስ የተደነቀ ምስጢር ነገረው። ወገኖች፣ ይሄ ከፍተኛ ባለስልጣን የአይሁድ አለቃ ኒቆዲሞስ ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ኒቆዲሞስ አንድ እውነት ይነግረናል። ኒቆዲሞስ የሚባል አንድ ሰው ነበረ። ዝነኛነት ከጌታ ለመማር ያልከለከለው አንድ ሰው ነበረ። ስልጣን ከኢየሱስ ክርስቶስ እንዳይማር ያልከለከለው ኒቆዲሞስ የሚባል አንድ ሰው ነበረ። አውቅ ያለው ባይነት ከጌታ ለመማር እውቀት ለመሸመት ያልከለከለው ያውቅ ያለው ባይነት ስሜት ከክርስቶስ ለመማር ያላገደው ያልገደበው ኒቆዲሞስ የሚባል አንድ ሰው ነበረ። ወገኖቼ ዝነኝነት ሥልጣን አውቃለሁ ባይነት ከጌታችን ከኢየሱስ ክርስቶስ ላራቀን ሰዎች ኒቆዲሞስ ታላቅ ትምህርት ቤት ነው። ወገኖቼ ልብ በሉ። ኒቆዲሞስ ወደ ኢየሱስ ክርስቶስ ሲመጣ እያወደሰ መጣ። እውነት ነው። ኒቆዲሞስ የሚባል አንድ ሰው ነበረ። ባመሰግነው ያመሰግነኛል ብሎ ባወድሰው ያወድሰኛል ብሎ እንካ በእንካ በሆነው ዓለም ውስጥ ሰጥቶ መቀበል የሚል ጽኑ መርህ ባላት ዓለም ውስጥ ብሰጥ እቀበላለሁ ብሎ እንዲህ አለው መድኃኒታችንን። መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ተልከህ እንደመጣህ እናውቃለን አለው። አንተ የምታደርገው ተአምር እግዚአብሔር ከአንተ ጋር ስላለ ያደረግከው ነው አለው። እግዚአብሔርነቱን አላወቀም። ነቢያት የተናገሩለት የተነበዩለት ጌታ እንደሆነ አልተረዳም። ይሄን ያለው ያወደሰው ሳመሰግነው ያመሰግነኛል ብሎ ነው። ጌታችን ግን በብልጣብልጥነት የእግዚአብሔር መንግስት አትወረስም፣ በሰጥቶ መቀበል መርህ የእግዚአብሔር ርስት አትወረስም። የእግዚአብሔር መንግስት የምትወርስ ከሆነ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለው። ወገኖቼ ሌሊቱን ለእውቀት የተጠቀመበት ምንም እንኳ በዚህ ደካማ ሐሳብ የመጣ ቢሆን እንኳ ኒቆዲሞስ አቅንቶ ሊሰራው ጌታችን ታላቅ ምስጢር አስተማረው። እግዚአብሔር አቅንቶ መቀበል ያውቃል፣ አቅንቶ ይቀበላል። ተጣመን የምንመጣውን አቅንቶ ይቀበለናል። በተንኮል የምንመጣውን እግዚአብሔር በቃሉ ረቶ ጽኑ፣ በጎ መሳሪያ አድርጎ ለክብሩ ይጠቀምብናል። ጠማማውን አቅንቶ መቀበል መስራት የሚያውቅ አምላክ አለን፣ ኢየሱስ ክርስቶስ። ይህንን ጌታ መጠጋት ትርፍ ነው። ጌታዬ ሆይ በጠማማነት እመጥቻለሁ። ኒቆዲሞስን ከጠማማነት አቅንተ የተቀበልከው ጌታ አቅናኝ ካልነው ያቀናናል። ኒቆዲሞስ የሚባል አንድ ሰው ነበረ። ባመሰግነው ያመሰግነኛል ብሎ የመጣ አንድ ሰው ነበረ። አቅንቶ የሰማይን መንግሥት ዜና ነገረው። እዚህ ላይ ሥጋዊነቱ ተገለጠበት። የሥጋዊ ሰው መለያ ጠባያት በኒቆዲሞስና በጌታችን በመድኃኒታችን በኢየሱስ ክርስቶስ የትምህርት ሥርዓት ውስጥ ገሃድ ሆነ። ከሥጋ የተወለደ ሥጋ ነው እንዳለ ሥጋዊነቱ ጎላ። አዋቂ ሲሆን እንዴት ካረጀው በኋላ ወደ እናቴ ማሕፀን ገብቼ ከሸመገልኩ በኋላ ዳግም ልወለድ እችላለኋል? እንዴት አለ? ልብ በሉ። ከላይ ሥጋዊነቱን የሚያሳብቅበት ቃል መጣለት። ከእግዚአብሔር ተልከህ እንደ መጣህ እናውቃለን ብሎ ሥጋዊ ሰው እናውቃለን እንጂ እናምናለን አይል። ዛሬ ብዙዎቻችን ከመንፈሳዊ ጸጋ የጎደል ነው እናውቃለን እያለ ነው። ዛሬ አላውቅም የሚል ሰው ምድሪቱ ተርባለች። አላውቅም፣ አሳውቁኝ፣ አልተረዳሁም፣ አስረዱኝ፣ እረቆብኛል፣ አጉሉልኝ ምስጢር አልተደላደለልኝም፣ ሀሳብ አልተቋጨልኝም፣ ምሩኝ የሚል እንደ ኢትዮጵያዊው ጃንደረባ እንደ ባኮስ የምታነበውን ታስተውለዋለህን ቢባል የሚመራኝ ሳይኖር ብለዋል። አንባቢ ነው። መንፈሳዊ ልምምዱ በአንድ ጀንበር የመጣ አይደለም። የሚደንቀው የሚመራኝ ሳይኖር አለ። ዛሬም እናውቃለን እንጂ እናምናለን የምንል ሰዎች ቁጥራችን ሳስቷል። እግዚአብሔር ወደ እናምናለን ጸጋ ከፍ ያድርገን። ማወቅ ብቻውንም አይሠራም። እናውቃለን አለው፤ ይሄ ሥጋዊነት ነው። ከእናውቃለን ጋር ያወቅነውን ወደ ማመን ከፍ ማለት አለብን። ያወቅነውን ወደ መረዳት መሻገር አለብን። ያወቅነውን ወደ መኖር መምጣት መቻል አለብን። ብዙ አዋቂዎች ያወቁትን አልኖር ብለው መንፈሳዊ አደባባይ ዜጋ የሚኖርበት ሀገር ተደበላል። እናውቃለን አለ፣ ኒቆዲሞስ ሥጋዊነት ነው። እንዴት ሊሆን ይችላል አለ። ሁለቴ ነው እንዴት የሚለው ከሸመገልኩ በኋላ ካረጀው በኋላ እንዴት ዳግመኛ ወደ እናቴ ማሕፀን ገብቼ ልወለድ እችላለሁ አለ። ዳግም ልደት እንደገና በእናት ማሕፀን ውስጥ የሚከናወን መሰለው። ከአብራ ከመንፈስ ቅዱስ የመወለድን እውነት እያብራራለት እንደሆነ አልገባውም። እንዲያውም ከእግዚአብሔር መወለድ የረቀቀ እንደሆነ ሊነግረው ነፋስ ይነፍሳል ከወዴት ተነስቶ ወዴት እንደሚሄድ በእንቅስቃሴ ትረዳለህ እንጂ ምንጩን አታውቅም ብሎ ምሳሌ ይነግረዋል ይሄ ኒቆዲሞስ ይሄን ታላቅ ትምህርት ከተማረ በኋላ እንዲያውም የብሉይ ኪዳንን ታሪክ ወደ ኋላ ሄዶ አስታውሶ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል በክርስቶስ ሞትና ትንሣኤ የሚገኝ አዲስ ሕይወት እንዳለ አብራራለት ኒቆዲሞስ የሚባል አንድ ሰው ነበር በዚህ ሁሉ የትምህርት ሸለቆ ውስጥ ካለፈ በኋላ በዮሐንስ ወንጌል ምዕራፍ 19 ላይ እንደምናነበው በሌሊት ወደ ኢየሱስ የመጣው በጨለማ ብርሃን ወደ ሆነው ጌታ መጥቶ የተማረው ኒቆዲሞስ መድኃኒታችን ኢየሱስ ክርስቶስን አይሁድ በጭካኔ ከገደሉት በኋላ ከአርማቴያሱ ዮሴፍ ጋር ሆኖ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 እንደተጻፈ በስውር የኢየሱስ ደቀ መዝሙር የነበረው አይሁድን ስለፈራ በሌሊት የመጣው ኒቆዲሞስ የጌታችንን ሥጋ በክብር ለመገነዝ በቃ ኒቆዲሞስ የሚባል አንድ ሰው ነበረ። ወገኖቼ ከዚህ ታላቅ መልእክት ምን እንማራለን? ከዚህ ሰው ሕይወት ምን እናጠናለን? በሌሊት ወደ ኢየሱስ የመጣው ኒቆዲሞስ ቤተ ክርስቲያናችን ከዚህ እውነተኛ ታሪክ ጋር እንዲስማማልን? ታላቅ ዝማሬ ዘምራልናለች። ምን ብላ ሐወጽከኒ ሌሊተ ወፈተንኮ ለልብየ፣ ልቤን በሌሊት ፈተንከው ጎበኝህኝ። ነቢየ እግዚአብሔር ዳዊት በመዝሙር ዐሥራ ስድስት ላይ ቁጥር ሦስት ላይ የተናገረውን ኃይለ ቃል እንደ ዘመረች ቤተ ክርስቲያኒቱ ልቤን ፈተንከው በሌሊት ጎበኝህኝ፣ ፈተንከኝ ምንም አላገኘህብኝም ተብሎ እንደተጻፈ በሌሊት ልቡናውን ሊያስጎበኝ ወደ ኢየሱስ ክርስቶስ የመጣ ታላቅ ሰው ነው፣ ኒቆዲሞስ ትምህርቱን በተግባር የገለጠ የተማረውን በተግባራዊ ድምዳሜ ገሃድ ያደረገ ሰው ነው። ምን እንማራለን? አላዋቂና አዋቂ፣ ጥበበኛና ፈሪ፣ ጠያቂና መልስ የማይቀበል ሆኖ የመጣው ኒቆዲሞስ የተማረውን የኋላ ኋላ ወደ ተግባር ቀይሮ ተለወጠ። ስጋዊነት ጠፋለት፣ መንፈሳዊ ሆነ። በጥቅል ትምህርት ከስጋዊነት ሐሳብ እንድንወጣ ቤተክርስቲያናችን በዚህ ሰንበት ታስተምረናለች። ከእናውቃለን ወደ እናምናለን ከፍ እንድንል፣ እንዴት ከሚል ክርክር ወጥተን አሜን ወደሚል መንፈሳዊነት ከፍ እንድንል። የክርስትና ውበቱ የመንፈሳዊነት መገለጫው እንዴት ሳይሆን አሜን ማለት ነው። አሜን ላሉ አሜን ለይኩን ለይኩን እንዳለች ይሆንላቸዋል። ወገኖቼ የትኛውንም የህይወት ገጠመኝ በእምነት እየተቀበል አሜን ወደሚል መንፈሳዊነት እንምጣ። ሌሊታችን ከእግዚአብሔር ጋር ይሁን። በተለያየ ሌሊት ውስጥ ያላችሁ ኒቆዲሞስ፣ ለጊዜው ሌሊት በተባለ የተፈጥሮ ፈረቃ በጨለማ ነው የመጣው። እኛ በህይወት ሌሊት ውስጥ ያለን ሰዎች ወደ ክርስቶስ እንምጣ። እርሱ አንድ ናችሁ ብሎ አይንቅም። ተራ ተርታ ናችሁ ብሎ አያሳንስም። ለሁላችን ክብር አለው። በህይወት ሌሊት ውስጥ ያላችሁ ህመም የሚባል ደዌ የሚባል በአካላችሁ ሰልጥኖ ለእኔ እኮ ሌሊት ነው ለምትሉ ወደ ጌታ ነው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው። ሌሊት የሆነባችሁ እጃችሁ ያጠረ፣ ሐሳባችሁ አልፈጸም ያለ፣ እቅዳችሁ ያልሰመረ፣ ቤተሰባዊ ምስቅልቅል ውስጥ ያላችሁ በልጆች ፈተና ታጅባችሁ የምትኖሩ ቤተሰቦች በዚህ ዓለም ላይ ትይዙ ትጨብጡ ታታችሁ፣ በቀቢጸ ተስፋ በመንከራተት ያላችሁ በሌሊት ውስጥ ያላችሁ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ኑ። ያቺ ሌሊት የእረፍት ሌሊት ትሆንላችኋለች። የሕይወት ጥያቄያችሁ የሚመለስበት ሌሊት ይሆናል። ያ ሌሊት ከብርሃን ጌታ ጋር ካለፈ ይነጋላችኋል። ኒቆዲሞስን ነግቶለት ጌታውን ለመገነዝ በቅቷል። በሌሊት ወደ ኢየሱስ ክርስቶስ የመጣችሁ የሕይወት ሌሊት ሲገጥመን ወደ ብርሃን ጌታ ከመምጣት ውጭ ሌላ ምርጫ የለም። ብዙ ሰዎች በሕይወት ሌሊታቸው ወደ ብርሃን ጌታ አይመጡም፣ ወደ ከፋው ጨለማ ራሳቸውን ይገፋሉ። ከዚህ እንድንወጣ ነው ትምህርቱ። ኒቆዲሞስን እንሆን አምላካችን እግዚአብሔር ይህንን ቃል ሰምተን ወደ እርሱ በጸጋ እንድንቀርብ በቅዱስ መንፈሱ ይደግፈን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀበለን መንግሥቱን እንድንወርስ አምላክ ቸርነቱ ይርዳን፣ ይፍቀድልን። ወስብሐት ለእግዚአብሔር።